አያገሬ ልጆች እንዴ ናችሁ? ቅድም ያው ሁላችሁም አይታችሁታል ያንን ቪዲዮ፣ አንድ እናት ልጇ ላይ ምን አክል የቃል ንግግር ስትናገራት የነበረውን አይታችሁታል። አቢባ ቤትም ቀርባ ነበር። እኔ በጣም እኔ እውነቴን ነው የምላችሁ እኔ በእናትየው በጣም ነው የተናደርኩት። እኔ በሰራሁት ቪዲዮ ላይ እንኳን ማለት ነው ብዙ ነገር ኮሜንት የጻፋችሁትን አይቸዋለሁ እንደ እኔ ሙሉ ለሙሉ እናቷን ጥፋተኛ መደረገች ወጣት የደረሰች እንቁ ቅዬ ደስ ምትልች ልጇን ይናከል እኔ እንጃ እንደው ከሰልቸርችራ የሆን ነገር አድርጋ ልጇን አንድ ልጅ ማለት እኮ ጌጥ እኮ ናት። እንኳን አንድ ልጅ አራት አምስት ልጅ ይዞ አንዳንዱ ያላባት የሚያሳድግ የሚያሳድጉ በጣም ብዙዎች አሉ። ያላባት ማለት ነው አራት አምስት ልጆች ይዞ ማለት ነው። እና እናትዬው በዚህ ያክል እንደዚህ ሆኗ፣ እኔ በጣም ነው ያናደደችኝ። እኔ አሁንም ሆነ ቀረ እግዚአብሔር እኔ እሷ ማለት ነው እንደዚህ የሆነ የሕክምናትን ትውሰድ ምናም ብሎ ነገር የለም። በጣም በልጇ ለመነገድ የመጣች ሴት ናት። እኔ በጣም ነው ያናደደችኝ። እኛ አይገርማችሁም እንዴ? እች ልጅ እኮ ነገ ጠዋት ማለት ነው የምትማርበት ትምህርት ቤት አካባቢ የክፍል ልጆች የትምህርት ቤቱ ያሉ በአሁን ሳት ስልክ የሌለው ማንም የለም እናቶች እናቶች እናቶች ያረጁ እናቶች እንኳን ስልክ አላቸው። ዛሬ ላይ ተች ስልክ ቀባችሁ አይደለ? እና እኔ በጣም ነው ያሳዘነችኝ፣ በጣም ነው የተሰማኝ። እኔ እንጃ በስማ እና እኔ እውነት እንዲሁ ጥርሷን ነክሳ ልጇን ብርቅዬ ልጇን በረንዳ ላይ ቡና ፍልታ ወጣት ናት። እናትየው ደግሞ ሲጀምር ወጣት ናት። ይህ ግልጽና ግልጽ በቃ የሆነ በቃ የሆን ነገር ፈልጋ እንደመጣች ነው ንግግሯ ራሱ እና በጣም ነው እየገረመችኝ። ከዛ ያው ቅድም ሁሉም ሲጨፈጭፋት ያው ልጄን ትምህርት ቤት ድረስ ሄጄ ይቅርታ ጠይቃታለሁ ስትል ነው እንዲያውም፣ አቢባ መለስ ሳልችና ትምህርት ቤት ሳይሆን እቤት ውስጥ ጠይቂያት፣ ምናምን ነገር ብላ አለቻት። ያው ያለውን ነገር ደግሞ ነገ እናያለን እንዲሁም እኔ ቪዲዮ አጠፋለሁ አጠፋዋለሁ በቃ ብዬ ነበር። አላጠፋው። የሴትዮዋ መጨረሻ እስከማይ ድረስ ቪዲዮን አላጠፋው። እኔ በጣም ነው ያናደረችኝ። በጣም ነው የተሰማኝ። ልክ እሷን የእሷን ልጅ የምታክል ልጅ አለች። በስልክ እንኳን ሳወራት ማለት ነው እንዴት ነው በፍቅር ነው ማወራት በፍቅር ማለት ነው። ልጅም በፍቅር እንኳን እንደዚህ ያነ ቃላት ልለዋወጥ ማለት ነው። እና እኔ አንዳንድ ሴቶች ማለት ከእንደዚህ ያን ነገራችሁ ተቆጠቡ። እውነቴ ነው ምላችሁ እንዴት እንዳሳዘነችኝ ህጻኗ ነው። እንዴት እንዳሳዘነችኝ። ድምጽ ይረብሻላ። በረ እንዳለ ቆኝ ቆን እና እንዴት እንዳሳዘነችኝ ህጻኗ እስካሁን ውስጤ እየተመላለሰች ነው። በጣም ውስጤ እየተመላለሰች ነው። ምን አስባ እናትዬው፣ ምን አስባ ልጇ ላይ ደግሞ አንድ ልጇ ናት። አንድ ልጅ ማለት እኮ ብርቅዬ እኮ ናትን። እንጃ ጥርሷን ነክ እንደው ሹፍን አርጋ ሹፍን አርጋ እትም ማለት የነበረባትን ልጅ እንደዚህ ይናክል። ይሄ ሚዲያ እንደው እኔ እውነቴ ነው ምላችሁ፣ ይሄ ሚዲያ ገና ገና ገና ጉድ ይመጣብናል። ገና ምን አይታችሁ፣ ገና ምን አይታችሁ ያመጣ። ሰሞኑን እንግዲህ አይታችኋል ወንዶቹ ቁጥር አንድና ቁጥሩ ሁለት ወሽመጤ ምናምን እየተባሉ መጥቷላል። አሁን ደግሞ በእንደዚህ ጉዳይ እየመጡ ነው። ተመልከቱ። አሁን መስራት የምትችል ልጅ እንኳን እሷ ልጅቷ ራሱ ከትምህርት ቤት መልስ ታግዛታለች። መስራት የምትችል ልጅ ናት። እሷ ሰርታ ስትመጣ ቡና የምታፈላ ወጡን፣ ሰርታ ሽሮን ሰርታ የምጠብቃት ልጅ እንደዚህ ናክለእን ያመመኝ። በጣም ያሳዘነች ህፃን ልጅቷ ማለት ነው። እና ገና ገና ገና ገና ይህ ሚዲያ ይረዱናል፣ እርዳታ እናገኛለን እያሉ ይኸው ቁጥር አንድ ወሽመጤ መጤ ቁጥር ሁለት ቁጥር ሶስት ቁጥር አራት እየተባለ እየመጣ ነው። አሁን ደግሞ እንደዚያ ነው ጉድ ደግሞ በልጆች ላይ እንደዚያ ነው ጉድ እየመጣ ነው። እና እንደዚህ አይነቶችን አሳደድ፣ እውነት ነው ምላችሁ ከኛ በላይ ያሉት አቅም ያላቸውትን ሲሉ፣ እኛም ከስር ማለት ባለችን አቅም ማሳደድ አለብን። ለምን ሁለት ሺ ሶስት ሺ ፎሎ ባለን ማለት ነው እውነት ድምፅ እየሆን እንደዚህ አይነቶቹን ድራሻቸው ነው ማጥፋት ያለብን። እንዴ ሰርቶ መብላት ከሰል ቸርችሮ ሽንኩርት ቸርችሮ። እውነቴን ነው የምላችሁ። እንዴ አገር ቤት እኮ በአሁን ሰዓት ማለት ነው አረብ ሀገር፣ ስለተመጣ ሳይሆን ትንሽ ነገር ካለች አገር ቤት ላይ ተሰርቶ ስራ ካልተናቀ ተሰርቶ ይታደራል። ኢትዮጵያ ላይ ዝንጥ ብሎ እየኖሩ ነው። ዝንጥ ብሎ እኛ እንደውም እኮ አረብ ሀገር ያለን ልጆች ምን እኔ እኔን አይታችሁኛል። በቲሸርት ላይ ቲሸርት ደርቤ ምናምን ነገር አለ አይደለ? እንደዛ ነው ላይፋችን፣ እንደዛ ነው ገባችሁ አይደለ? ምንም እዛ ጋ ለቲክቶክ ለታይታ ቲሸርቱን አስተካክዬ ለብሼ ምናምን ነገር የሆነ ኩሎኜ፣ ፌክ ነው ብዙዎቹ፣ ፌክ ነው። እንደዛ አይደለም። እኔን አይታችሁኛል። አለባበሴ አለባበሴ ትክክለኛ አለባበስ ነው የምለብሰው። በትሸርት ላይ ትሸርት ደርቤ ሊፎርሙ ጎታታ ሊፎርሙ እየለበስኩኝ ምናምን ነገር አንድ አደለ፣ ህይወታችን አረብ ሀገር እንደዛ ነው። አገር ቤት ግን ትንሽ የስራ እየሰሩ ዝምጥ ብሎ እየኖሩ ነው ገባችኋ። ዝቅ ብዬ አልሰራም በዚህ ገብቶ በዚህ ወጥቶ ብላ ብዙ ነገር ስትናገር ሰማት ነበር ቅድም እና እኔ በጣም ያዘንኩት እኔ በጣም ነው የተናደርኩት እውነት ነው የምላችሁ። እኔ አላውቅም ምን እንደምን ራሱ ግራ ገብቶኛል። እንዳትፈርጂ፣ መፍረድ የለብሽም፣ አንፍረድ። በዚህ ገብቶ በዚህ ወጥቶ እንደዚህ አይነቶች ማለት ነው። አረብ ሀገር በቃ ሆዳቸውን እየሞሉ ከርሳቸው። አረብ ሀገር በቃ ሆድ በቃ ይህ ምግብ ያለው አረብ ሀገር በቃ እንደሆነ የሚያስቡት ይህ ብርቱካኑን ሙዙን ምኑ ሞተፍ የለመዱት አገራቸውም መሄድ አይፈልጉም። እዚህ በቃ ቁጭ ብሎ ያጨበጭባሉ። አገር ቤት ማለት ነው። ልጆቻቸውን በጥርሳቸውን ነክሰው ከሰል ቸርችሮ ገባችሁ አይደለ? ዝንጥ አድርገው እያስተማሩ ትልቅ ቦታ ያደረሱትን የማውቀው አለ። ገባችሁ አይደለም? ግዴታ አረብ አገር ብቻ አይደለም፣ አገር ቤት በትንሹ እንጀራ ተጋግሮ ተቸርችሮ፣ የሆነች ነገር ጠቃ፣ ትንንሽ ስራዎች ተሰርቶ ትልቅ ደረጃ የሚደርሱት አሉ። አሁን እንደዚህ አይነቶቹ አሁን እንደዚች እንደ ቅድሟ እናት አይነት ነው አገር እያጠፉ ያሉት። እና ቅድም ላይም እያየዋችሁ ነበር እዛም የሰራውት ቪዲዮ ላይ ራሱ የተጻፈውን ኮሜንት አይቻለሁ። እኔ ምንም አይመስለኝም፣ እናንተ የፈለጋችሁን ብደገድቁ ምንም አይመስለኝም። ግን የሆነ አስተሳሰባችሁ ጭቃ የሆነ አስተሳሰብ አታስቡ። ገባችሁ አይደለ? ይሁን በቃ አትፍረዱ። በዚህ ገብቶ በዚህ ወጥቶ በጣም ነው የሚገርመው እና እኔ በጣም ነው በቃ ውስጤ እየተመላለሰች አሁን ራሱ እንዴት እንደምተኛ አላቅም። ሰዓት እኮ ይሄዷል፣ ግን ቁጭ ብያለሁ ደጅ ላይ በረንዳ ላይ ማለት ነው። በጣም እየገረመኝ የጻኗ ነገር ማለት ነው። እንዲህኔ እናት እንደው ነገ ትምህርት ቤት ትሄድ ይሆን? እውነት ነጋውን ትምህርት ቤት ትሄድ ይሆን? ደግሞ ይቅርታ፣ ትምህርት ቤቷ ድረስ ሂጅ። ለነገሩ የሆነ ጤነኛ ነገር ማትመስለኝም፣ ግን ያው ይሄን ነገር ያደረገችው አውቃ ነው። አንድ ሰው ስልክ ያለው ሰው ቤቱ እንደዛ አይታችሁ ከሆነ እንግዲህ፣ የጎረቤት ይሁን የራሷ ይሁን አላውቅም። ቤቱ የጽድት ያለ ቤት ላይ ነው የምትኖረው በቃ ነው ያዘንኩት። እውነት እኔ አላቅም። እኔ በእናታችሁ እኔ በቃ ልጅቷ ውስጤ እየተመላለሰች እኔ ሰላሜን አጥቻለሁ። ያገር የልጆች ሰላሜን አጣው። እና ገና ገና ጉድ ይመጣብናል። ገና እንደዚህ አይነቶች ወሽመጤዎችም እንደዚህ አይነት ሴቶች ማለት ነው፣ የሴት ወሽመጤዎችም ገና ይበዛሉ። ገና ገና ገና ምን አይታችሁ፣ ገና ምን አይታችሁ። አቤት ጌታዬ፣ በጣም ነው የሚያሳዝነው። አይ ጉድ ጉድ እኮ ነው ዘንድሮ የሚታየው ጉድ ነው። አሁን ደግሞ የሴት ወሽመጤዎች ይበዛሉ። ለማየት ያብቃችሁ። በረኪና ትላለች። ደግሞ በረኪና የኢትዮጵያ በረኪና አይገልም፣ ሰውን አይገልም። የሚገለው የዱባይ የዱባይ በረኪና የሚጠጡ ሰዎች ናቸው። ሰውነትን የሚያቀጥ የሚያጥ የሚያጠቃው የኢትዮጵያ በረኪና እንኳን ልብስ ራሱ አያስለቅቅም።